ሰላም ጤና ይስጥልኝ። ውድና የተከበራችሁ የኔ ቤተሰቦች፣ በያላችሁበት ሰላማችሁ ይብዛልኝ። እንደምን አላችሁ እያልኩኝ ዛሬ በሚገርም እና በሚያሳዝን መልኩ መጥቼላችሁ አለሁ። ጋብዛችኋለሁ ካለኝ ሁኔታዬ ያለውን ነገር የኔውን ልጅ አጋድሜ እንዴት እንደማደርገው አሳይሽ ነበር። አንቺ ማን እንደሆንሽ ባላቅሽ፣ እኔም ሴት ነኝ። ግን ይሄ ነው ብዬ አልናገርሽ። ሴት ልጅ ወልጄ እያለሁ እኔም ሴት ነኝ። ሴት ልጅ ስትጎዳ ደግሞ ማየት አልፈልግም። ሰማሽ ተመልካቾቼ ውብዬና ናሂ ተጣልተዋል። ውብዬ ልትወልድ ደርሳለች። ናሆም ታስሯል። እንዲሁም ደግሞ ሙባሪያክም አለ። በጣም በርካታ ዩቱበሮች አሉ። በነገራችን ላይ ጥራቸው ከባድ እንደሆነ የናሂ እናት እየተናገረች ነው። ሴት ልጅ ስትጎዳ አልፈልግም፣ እኔም ሴት ልጅ ወልጃለሁ። የምትገርም እናት ናት። የምትገርም አማት ነች። እንደኔ እንደተመለከትኳት ብዙን ሳይለንት ስላደረግኩት ነው። ምክንያቱም ያ እንደምታውቁት ህግ ስላለው ብዬ ነው። እና ወንዶች ዛሬ ምን ሆኖ ነው ሚስቱን አስረግዞ ሌላ ሚስት ጋ የሄደው? ሴቶችስ ምን አስባችሁ ነው ሴት ሆናችሁ ባለትዳር የሆነ ወንድ ላይ ፌጥ የምትሉት? እኔ ነገሩ አልገባኝም። እውነት ለመናገር በጣም ከባድ ጽል እንደሆነ ነው እየተናገረች ያለችው የናሁም እናት፣ እንዲሁም ደግሞ አይታችኋት ከሆነ ሄለን ሄሉ ማለት ነው እንዴት እብድ እንደሆነች እንግዲህ ልጅቷ አንገቱ ላይ ሀብል አድርጋለት፣ እና ናሂ ውብዬ በሌለችበት ቤት ውስጥ ብዙ ነገር ተደርጎ እንዳጋጣሚ እንግዲህ ለኔ ፍርድ ቤት ነው፣ ይገባኛል ይገባኛል። እኛ አብረን አልተጠማንም፣ አብረን አልተራብነ ስለግን አንተ ትዳር ከሚበል ያንስ እሱንም ወደ ቤቱ እንዲመለስ ማድረግ ዛሬ አንተ ጥግ ያሳየኸኝ አንተ መልካም ስራን የምትረሳ አንተ የባልዳርነትን የባህልነትን ጥግ ነው ያሳየኸኝ። አንተ ወዳጅነት እና መጥሪያ የማታመጡ ከሆነ ወደ ጣቢያ ሊድም ስላለ ዛሬ መጥሪያውን ይዘን መተናል። ፖሊሱንም እየጠበቅን ነው። እና የልጅሽ አባት ነው ለእኔ ፖሊስ የልጅሽ አባት ምን ነው ባላወቅኩሽ፣ ትለኛ ነው። ምን ነው ባላወቅኩሽ። ገባክ አይደለ? እንኳን እኔ ባላቅሽ ደስ ባለ። እንኳን አንቺ ሚስቴ ላደርግ እቺኛዋን አላወቃትም። ገባክ? እቺኛዋን አላወቃትም። ጨካኝ ሴት ነሽ፣ እንዴት እንደማደርገው አሳይሻለሁ። አንቺ ማን እንደሆንሽ ባላቅሽን ብላለች። እንግዲህ በነገራችን ላይ እኮ ዳግም የሚባለው ዳግም ታውቁታላችሁ፣ የናይን ወንድም እሱን እንዲያስማማ ተናግራ ነበር ሄደችው ነገር ግን ዳጊ ደግሞ ሄዶ የተራዳው ለማን ነው ልጅቷን አስፈችው እያለ ሲናገር የነበረው እንግዲህ ለልጅቷ አዲስ ለያዛት ጓደኛው ነው ለናሂ ጓደኛ ሲራዳ የነበረው እና እሱ ነው በጣም ያናደዳት ማለት ነው በተለይ ፈትለን ያናደዳት ይሄ ነው በጣም የገዛ ልጅ እንደዛ ያደረገኝ ስትል ነው የምትናገረው እኔ በጣም ነው የገረመኝ እውነት ለመናገር እንደዛ አልጠብቃቸውም ነበር ሌላ የተሻለ ነገር ይዘው ይመጣሉ ወደ ሶሻል ሚዲያ ብዬ እንጂ እንደዚህ የተበጣበጠ እና በጣም ህጉን የጣሰ የባልና የሚስት ስርዓት ማለት በተለይ እርግዞና እንደዚ አይነት ድብልቅልቅ ያለ ነገር አይቻላቅም። ውብዬን በጣም ይወዳታል ያከብሯታልም። ባልሆነ በሆነው በአንዳንድ ነገሮች የሚናገሩበት የሚናደዱበት ነገር ቢኖርም በተለይ ፕራንክ ሲሰሩ በዛ ሲጣሉ ነው የምናውቃቸው። ከዛ በኋላ ግን ዞር ብሎ አንድ ናቸው ማለት ነው እና አሁን ላይ ግን ያየሁት ነገር ደግሞ በጣም ነው ያስደሰተኝ። ለምን ብትሉ በተለይ እሱ እንደዛ አይነት ነገር ስራ ሲሰራ ጥፋት ነው። በጣም ለእሱ ይደግፉ አሉ ብዬም አላስብም፣ ማንም ቢሆን ምክንያቱም፣ እንደዛ አይነት ነገር ሚስቱን አስረግዞ የልጅ እናት ናት፣ ሁለተኛ ልጅ ላይ ሊወልድ የተዘጋጀ ሰው ድጋሜ ሌላ ህይወት ውስጥ የራሱን የሞቀ ትዳሩን አፍርሶ ሌላ ህይወት ሊመሰርት መዘጋጀት ማለት የማይጠበቅ ነው ከሱ ማለት ነው። ስለዚህ እህቶቹ አይደለም መናደድ፣ አይደለም መጮህ፣ ብዙ ነገር የሚያስደርጋቸዋል ብዬ አስባለሁ እንደ ተመልካች። የሚሰሩ ስራ ጥሩ ነው ብዬ አላስብም። በተለይ ና ያለበት ነገር ማንም ቢሆን ማለት ነው። ሴቶች በተለይ በተለይ ሴቶች እኔ አሁን እሱን ልቡን ልትወስድበት የቻለችው ሴት ናት፣ ግን ደግሞ እዚህ ጋ እየተጎዳች ያለችው ሴት ናት። ሴት ልጅ ስትጎዳ ማየት አንፈልግም፣ ማን ቢሆን ሴት ልጅ ደግሞ እንዲህ ስትጨማለቅ ማየትም ያስጠላል። ቤተሰብ እኔ በጣም ነው ያሳዘነኝ። የእውነት ነው ምላችሁ። ሄሉ በጣም ነው የተናደደችው። ምንድን ነው ያደረገችብህ ምናስነከታ ነው እስክትለው ድረስ ነው የደረሰችው፣ እና አንገቱን ይዛ ሁሉንም ወንዶች ስታር በደብዳችሁ የታየች ጀግና። ስትታይ ግን ቀጫጫ ነገር ግን ኃይለኛ። በእውነት በጣም ነው ደስ ያለችኝ፣ በጣም ነው ያስቀናችኝ። በተለይ ለእሷ ልትል ደርሳለች እኮ ምን እየሆንክ ነው ስትለው፣ የነበረው ቃላት በጣም ነው ውስጤን የነካኝ። ና ወንድሟ ነው በጣም ምትክዶ የምታከብረው ነገር ግን በዚህ ልክ ወርዶ ስታዩ ምን እንደምትገምት አስባችኋል። ልብድ ነው የሆነችው እና አንገቱ ላይ ያለውን ሀብል ልት እየበጠሰች እየነካችው በቃ ስትነካካ የነበረ ነገር አትንኪብኝ፣ እሷን አትንኪብኝ፣ ምናምን እያለ ሲል ነበር። እውነትም ምን አስነክታው ነው ያስብላል። ለማንኛውም ግን እንግዲህ ፈት ለስትመጣ ሁሉንም ነገር እናያለን። እና ይሄ እንኳንም ታሰረ ከታሰረ እንኳንም ታሰረ፣ እንደዚህ አይነት ስራ ሰርቶ ቢታሰር ለሌሎችም ወንዶች አስተማሪ ይሆናል ብዬ ተስፋ አደርጋለሁ። እሱ ብቻ አይደለም ሴቷም ልጅ መታሰር አለባት ብዬ ነው የማስበው። ማለት ተመልካች እኔ ተመልካች የራሴን ሀሳብ ነው የሰጠሁት። እናንተ ሀሳብ አስተያየት ካላችሁ ኮሜንት ላይ መጻፍ ትችላላችሁ። እንዲሁም ላይክ፣ ሼር ማድረጋችሁ እንዳትረሱ። ባይ ባይ።